ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 192017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአብይ ጓደኛና አማካሪ የሆነው አክቲቪስት ስዩም ተሾመ ከጠቅላይ ሚኒስትሩ ጋር በሚዲያ እየታየ አጣ ነው መባሉ ፍርድ ቤቱን መናቅ ነው ተብለዋል። አቶ ክርስቲያን ታደለና አቶ ዮሐንስ በያሌው ያሉት ነገር አለ። ባህር ዳር ከተማ ተደፍራ የተገደለችው ህፃን ሄቨን ጉዳይ በሰበር ሰሚ ችሎት መታየት መጀመሩ ተገልጸዋል። ለከንቲባ አዳነች አበቤ ሽልማት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 የዐቢይ ጓደኛና አማካሪ የሆነው አክቲቪስት ስዩም ተሾመ ከጠቅላይ ሚኒስትሩ ጋር በሚዲያ እየታየ አጣ ነው መባሉ ፍርድ ቤቱን መናቅ ነው ተባለ። አማራንና የአማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፈለው የአክቲቪስት ስዩም ተሾመ ክስ ጉዳይ ዛሬም መቋጫ ለማግኘቱ ጉዳይ አነጋጋሪ ሆኖ ቀጥሏል። ጉዳዩን እየተመለከተ ያለው የፌዴራል ከፍተኛ ፍርድ ቤትም ትዕዛዙን ከማስፈጸም አንጻር በእጅጉ እየተፈተነበት ነው ተብሏል። ፍርድ ቤቱ ለአምስት ተከታታይ ጊዜ አክቲቪስቱ ተይዞ እንዲቀርብ በሚል የሰጠው ትዕዛዝ ተፈጻሚ ሊሆን ያልቻለው ፌዴራል ፖሊስ ተከሳሹ ተሰውሯል፣ ላገኘው አልቻልኩም የሚል ምላሽ እየሰጠ መቀጠሉን ተከትሎ ነው። ትናንት ሰኔ 18 2017 በነበረው ችሎት የተገኙት የአክቲቪስት ስዩም ተሾመ ከሳሾች እና አቶ ዮሐንስ ቧያሌው እና ክርስቲያን ታደለ ከጉዳዩ አፈጻጸም ጋር በተያያዘ ከጉዳዩ አፈጻጸም ጋር በተያያዘ የተሰማቸውን ቅሬታ አቅርበዋል። የስዩም ተሾመ ጉዳይ በለውሳስ እየታለፈ ነው ያሉት አቶ ዮሐንስ ምንም እንኳን ፍርድ ቤቱ ከአምስት ጊዜ ያነሰ ትዕዛዝ ቢሰጥም በፖሊስ በኩል ተፈጻሚ አለመሆኑ እንዳሳዘናቸው ገልጸዋል። አክቲቪስት ስዩም ተሾመ ማለት በብዙ አማራዎች ላይ ወንጀል ጥቃት እየፈጸመ ያለ የጠቅላይ ሚኒስትሩ የቅርብ ጓደኛና የሶሻል ሚዲያ አማካሪ የመከላከያ ሚኒስትር የክብር አባልና ለስድቡ ቤትና መኪና ተመድቦለት ደሞዝ የሚከፈለው ሰው ስለመሆኑም አያይዘው ገልጸዋል። ፍትህ በእኩል እየታየልን አይደለም ያሉት ዮሐንስ ግለሰቡ በቴሌቪዥን ላይ እየታየ ባለበት ፖሊስ ተሰውሮብናል የሚል ምላሽ እየሰጠ መቀጠሉ ለፍርድ ቤት ውስጥ ንቀት አይደለም ወይ ሲሉም ጠይቀዋል። አክቲቪስቱ አይጠፋም እንጂ ቢጠፋ እንኳን ቤተ መንግስት ግቢ ነው የሚገኘው ማለታቸው እውነት ስለመሆኑም ተናግረዋል። ዮሐንስ ሲቀጥሉም እየቻል ነው ነው እንጂ በእኛ በቤተሰቦቻችንና በማህበረሰባችን ላይ ስነ ልቦናን ጨምሮ ከፍተኛ የሆነ ሁለንተናዊ በደል ደርሶብናል ብለዋል። በተመሳሳይ ዳኞች አስተማሪ እርምጃ እንዳትወስዱ ስለምናቃታችሁ ግለሰቡ እኮ ደሞዝ ተከፋይ ሐሜተኛ ነው ፍርድ ቤቱ ጭምር እየተናቀ ነው ሲሉ የተናገሩት ደግሞ የተከበሩ ክርስቲያን ታደለ ናቸው። እኔ የስዩም ጉዳይ አያሳስበ ቢያገኝም የሚያሳስበኝ የዳኝነት ሂደቱን የሚሰማ ወገን በፍትህ ሂደቱ ላይ ምን አይነት ምልከታ ይኖረዋል የሚለው ነው እንጂ ብለዋል። ፖሊስ እንጂ ዳኝነት የመንግስት እንዳልሆነ እየተሰማኝ ነው ያሉት አቶ ክርስቲያን ሲሰው መንግስት የሆነው ፍርድ ቤት ሲደፈር እንዴት ዝም ትላላችሁ ሲሉ ጠይቀዋል። የህዝብ ተወካይ ተመራጭ እንኳ አይደለም ቢያንስ ያለመከሰስ መብቱ እስኪነሳ ሊባል ይችል ነበር ሲሉም ትዕዛዙን ለማስፈጸም ያልቻለውን ፍርድ ቤቱን ወቅሰዋል። በመጨረሻም የግድ እንደናንተ ቢጫ መልበስ አንፈልግም ተውን ካላችሁን ነገሩን ለእግዚአብሔር ሰተን ልንተው እንችላለን ነው ያሉት የተከበሩ ክርስቲያን ታደለ በንግግራቸው የፌዴራሉ ከፍተኛ ፍርድ ቤት ዳኞችም ፖሊስ አላገኘሁትም እያለ ተከሳሾቹን እስካላቀረበ ድረስ ከህጉ አንጻር ምን መሆን አለበት በሚል እየተነጋገርንበት ነው ካሉ በኋላ ለይደር ለዛሬ ሰኔ 19 2017 ተለዋጭ ቀጠሮ ሰጥተዋል። በባህር ዳር ከተማ ተደፍራ የተገደለችው ህፃን ሄቨን ጉዳይ በሰበር ሰሚ ችሎት መታየት መጀመሩ ተገለጸ። የሰባት ዓመት ከስምንት ወር ታዳጊ የነበረችውና በአሳዛኝ ሁኔታ ህይወቷ ያለፈውን ታዳጊ ጉዳይ ትናንት ሰኔ 18 2017 ዓ ም ጠዋት ላይ የሰበር ሰሚ አንደኛ ቅሬታ ሰሚ ችሎት ጉዳዩን መመልከት እንደጀመረ ተሰምተዋል። ባህር ዳር ከተማ ላይ ያስገድደው መደፈር እና የግድያ ወንጀል ፈጽሟል የተባለው ተከሳሽ ላይ የባህር ዳርና የአካባቢው ፍርድ ቤት የ25 ዓመት ጽኑ ስርዓት ቅጣጥሎበት ነው ነበር። ይሁንና ተከሳሽ በተጣለበት ቅጣት ላይ ይግባኝ በመጠየቁ ጉዳዩን የተመለከተው የከፍተኛ ፍርድ ቤት ቅጣቱን ከ25 ዓመት ወደ 21 ዓመት ዝቅ እንዲል አድርጎለት ነበር። ይህንን የክልሉን ፍርድ ቤት ውሳኔ በመቃወም አቃበ ህግ ለሰበር ሰሚ ችሎት ቅሬታ በማቅረቡ የሰበር ሰሚ ችሎት ትናንት ቅሬታውን ለመመልከት በሰጠው ቀጠሮ መሰረት የሟች ቤተሰቦችና ጉዳዩን የሚከታተሉ አካላት በችሎት ተገኝተዋል። የሄቨን ቤተሰቦችና ሌሎች ሰዎች የሄቨን ምስል ያለበትና ፍትህ የሚል ጽሁፍ ያለበት ቲሸርት ለብሰው ችሎቱን ታድመው የነበረ ቢሆንም የፌዴራል ፖሊስ አባላቶች እንደዚህ አይነት መልእክት ያለው ልብስ በችሎት ላይ ለብሰው መገኘት እንደማይቻል ስለነገሯቸውና እንደማይቻል ስለነገሯቸውና ቲሸርቱን አውልቀው ከመጡ መግባት እንደሚችሉ ገልጸውላቸዋል። ቲሸርቱን ካወለቁ በኋላ ግን መልሰው ወደ ችሎቱ እንዲገቡ ተፈቅዶላቸው የችሎቱን ውሎ ተከታትለዋል። የሰበር ሰሚ ችሎቱም ትናንት ብሎ ቅሬታውን እንደተመለከተውና ያስቀርባል አያስቀርብም የሚለውን ውሳኔ ለመስጠት በሂደር ማለትም ለዛሬ ሰኔ አመተ ምህረት ተለዋጭ ቀጠሮ መስጠቱን ዘገባችን አመልክተዋል። ለከንቲባ አዳነች አበቤ ሽልማት ያበረከተው የተቃዋሚ ፓርቲ አመራር የዲስፕሊን እርምጃ ተወሰደበት። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በቅርቡ የከተማዋ ከንቲባ ወይዘሮ አዳነች አበቤን ምስል በትልቁ አዘጋጅተው ለከንቲባ በሽልማት መልክ ማበርከቱ ይታወሳል። ሽልማቱን ለከንቲባ ካበረከቱት ግለሰቦች መካከል አንደኛው የተቃዋሚ ፓርቲ አመራር በፓርቲው በተላለፈው ትዕዛዝ መሠረት የዲስፕሊን እርምጃ እንደተወሰደባቸው መረጃ ወጥቷል። ሽልማቱን ለከንቲባ አዳነች አበቤ ማበርከታቸውን ተ ተከትሎ የዲስፕሊን እርምጃ የተወሰደባቸው ግለሰብ የመላው ኢትዮጵያ አንድነት ድርጅት አመራር የሆኑት አቶ ሙልጌታ አበበ ናቸው። የመኢአድ አመራር የሆኑት አቶ ሙልጌታ ለከንቲባ ሽልማት ማበርከታቸውን ተከትሎ ፓርቲው በእኚው አመራር ላይ የእርምት እርምጃ ማስተላለፉም ነው የተሰማው። የመኢአድ አባላትና ደጋፊዎች በፓርቲው አመራር በኩል ለከንቲባ አዳነች አበቤ የተበረከተላቸው ሽልማት ምንም በማስመልከት እንደሆነ እንደማያውቁና አመራሩ ለከንቲባ ሽልማት ማበርከታቸው ድርጅታችንን አይወክልም ማለታቸው ለጉዳዩ ቅርበት ካላቸው ምንጮች ተሰምተዋል። የፓርቲው አመራሮችና አባላት የከንቲባ አዳነች ምስል በትልቁ ታትሞ በፓርቲው አመራር አቶ ሙልጌታ በኩል ለከንቲባዋ በሽልማት መልክ ሲበረከት በማህበራዊ ሚዲያ ሲዘዋወር መመልከታቸውን እና ድርጊቱ የድርጅቱን መላ አባላትና ደጋፊዎች እንዳስቆጣ አንድ የፓርቲው አባል ገልጸዋል። የመላው ኢትዮጵያ አንድነት ድርጅት ከሶስት አስርት አመታት በላይ በሰላማዊ ትግል በኢትዮጵያ ፖለቲካ ሲሳተፍ የቆየ ሲሆን ድርጅቱ ከሰሞኑ የፓርቲው አመራር የሆኑት አቶ ሙልጌታ አበበን ድርጊት ተከትሎ ከአመራርነት ለማገድ ውሳኔ ማሳለፉን ሰምቻ አለሁ ሲል ዞብል ፖስት ዘግበዋል። የብልጽግናው መንግስት በይፋ የውጭ ባንኮችን ወደ ኢትዮጵያ የባንክ ዘርፍ አስገባ። የኢትዮጵያ ብሔራዊ ባንክ የአገሪቱን የባንክ ዘርፍ ለውጭ ባንኮች ክፍት የሚያደርግ አዲስ መመሪያን ትናንት ይፋ አድርጓል። መመሪያ ቁጥር ኤስቢቢ ህዝባር 94 ህዝባር 2025 በሚል መመሪያ መሰረትም ነው ባንኮች ወደ ሀገር ውስጥ እንዲገቡ የተፈቀደው። የአዲሱ የፈቃድ አሰጣጥ መመሪያ ለመጀመሪያ ጊዜ የውጭ ባለሀብቶች ባንኮችንና ሌሎች ስትራቴጂካዊ ባለሀብቶችን ጨምሮ በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ይፈቅዳል ተብለዋል። ብሔራዊ ብሔራዊ ባንክ ትናንት ሰኔ 18 2017 ዓ ም በወጣው መግለጫ መመሪያው የውጭ ተዋናዮች የባንክ ዘርፉን እንዲቀላቀሉባቸው በርካታ መንገዶችን ያቀርባል። ከእነዚህም መካከል ቅርንጫፍ ባንኮችን፣ የውጭ ባንክ ቅርንጫፎችን ወይም የወኪል ቢሮዎችን ማቋቋም ይገኙበታል። ይህን ተከትሎ የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑን የገለጸ ሲሆን፣ የውጭ ባንኮችና ባለሀብቶችም ማመልከቻዎቻቸውን ከትናንት ሰኔ 18 2017 ጀምሮ ለብሔራዊ ባንክ ማቅረብ እንደሚችሉ አስታውቋል። በርካታ የኢኮኖሚ ባለሙያዎች በዚህ ጉዳይ ላይ በሚሰጡት አስተያየት የአብይ አገዛዝ ይህን ውሳኔ የወሰነው ያለበትን የዶላር እጥረት ለመቅረፍ መሆኑን ያነሳሉ። ሆኖም ይህ የዶላር እጥረታቸውን ለማሟላት የሚጥሩት መሰረታዊ አገልግሎቶችን ሊያሟሉ፣ ፋብሪካዎችን ሊያቋቁሙ፣ ግብርናውን ሊያዘምኑ፣ ሕክምናና ትምህርትን ሊያሻሽሉ አይደለም፤ የጀመሯቸውን የቤተ መንግስትና የሪዞርት ግንባታዎች ሊጨርሱ፣ ህዝብን የሚጨርሱበትን ጦርነት ሊያስቀጥሉ እንጂ። ሆኖም የእነዚህ የውጭ ፋይናንስ ተቋማት ወደ ሀገር ውስጥ መግባት በዘርፉ ላይ ያሉትን የአገር የሀገር ውስጥ ባንኮች ክፉኛ እንደሚጎዳቸውና ሀገር በቀለ ፋይናንስ ተቋማትን እንደሚያጠፉ በምሁራኑ ይታመናል። ነገር ግን ይዘው የሚገቡት ዶላር ለአብይ አህመድ አስፈላጊ ነውና ውሳኔውን ወስነዋል። በኬንያ በተነሳው የአደባባይ ተቃውሞ ቢያንስ ስምንት ሰዎች ሲገደሉ በመቶዎች የሚቆጠሩ ቆሰሉ። በኬንያ የፕሬዚዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ ስምንት ሰዎች ሲገደሉ አራት መቶ ደግሞ መቁሰላቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢ እና ሌሎች ከተሞች አደባባይ የወጡት ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኛዎቹ ሰልፈኞች ጠርቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙኃን የተቃውሞ ሰልፎቹን በቀጥታ የቴሌቪዥንና የራዲዮ ስርጭት እንዳስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ርቶ ተቃዋሚዎቹ ወደ ፕሬዝዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳያፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞች ወደ ፕሬዝዳንቱ መኖሪያ እንዳይጠጉ ተከላክሏል።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 ተጠቅመዋል መንግስት ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋ አልተናገረም ነገር ግን የኬንያ የህክምና ማህበር የኬንያ የህግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ ስምንት ተቃዋሚ ሰልፈኞች መገደላቸውን አስታውቀዋል ከተጎዱት አራት መቶ ሰዎች መካከል ሰማኒያ ሶስቱ ልዩ ህክምና የሚያስፈልጋቸው ሲሆን ስምንቱ ደግሞ በጥይት ቆስለዋል ጉዳት ከደረሰባቸው መካከል ሶስቱ የፖሊስ አባላት መሆናቸውንም መግለጫው አክሎ ገልጸዋል የሰብአዊ መብት ተሟጋች ድርጅቱ አምነስቲ የሟቾችን ቁጥር 16 አድርሶታል። አንድ አሚና ሙደ የምትባል ሰልፈኛ የተቃውሞ ሰልፉን ለምን እንደተቀላቀለች ለቢቢሲ ስትናገር የልጆችን የወደፊት ዕድል ለመታገል ብላለች። በናይሮቢ በነበረው የተቃውሞ ሰልፍ ላይ የተቀረጹ የተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ሲተኮስ ተቃዋሚዎች ሽፋን ለማግኘት ሲሯሯጡ ሲያስሉና አይኖቻቸውን ሲከላከሉ ያሳያል። በከተማዋ መሃል ተቃዋሚ ሰልፈኞች በተዘጋ ሱቆችና ባዶ ጎዳናዎች መካከል አልፈው ተቃውሟቸውን እንደሚኖረውን ሲያሰሙ ነበር። ባለፈው ዓመት በዚህ አካባቢ የተገደሉትንና የቆሰሉትን ለማስታወስ በፓርላማው ዙሪያ ባለው አጥር ሐዘንተኛ ቤተሰቦችና እምቢተኛ ወጣቶች የአበባ ጉንጉኖችና በእጅ የተጻፉ ማስታወሻዎች ይዘው ታይተዋል። አሜሪካ የኢራን የኒኩሌር ተቋማት ከባድ ጉዳት ደርሶባቸዋል አለች። የሲአይኤ ዳይሬክተር አሜሪካ የኢራን የኒኩሌር ተቋሞች ላይ የፈጸመችው ጥቃት ከፍተኛ ጉዳት አድርሶ ዓመታትን ወደኋላ እንዲመለሱ እንዳደረጋቸው በመግለጽ ሾልኮ ከወጣውና ፕሬዚዳንት ትራምፕን ካስቆጣው የደህንነት መረጃ የተለያየ አስተያየት ሰጥተዋል። የአሜሪካ የስለላ ድርጅት የዳይሬክተር ጆን ራትክሊፍ የኢራን የኒኩሌር መርሃ ግብር ቁልፍ ቦታዎች ወድመዋል ያሉ ቢሆንም ሙሉ በሙሉ ተወግደዋል ከማለት ግን ተቆጥበዋል። የስለላ ተቋሙ ኃላፊ አስተያየት እየተሰማው የፔንታጎን የደህንነት ኤጀንሲ የመጀመሪያ ደረጃ ግምገማ አሜሪካ በኢራን ላይ የፈጸመችው ጥቃት የኒክሌየር ማብላያ ይዞታዎችን አለማውደም የሚል አላወደምም የሚል ሪፖርት ሾልኮ ከወጣ ከአንድ ቀን በኋላ ነው። ፕሬዚዳንት ትራምፕ ጥቃቱ የኢራንን የኒክሌየር ተቋማትን ደምስሷል ሲሉ በድጋሚ ተናግረዋል። ፕሬዚዳንት ትራምፕ ረብ ሁለት በማህበራዊ ሚዲያቸው ላይ የሀሰተኛ ዜና ሚዲያዎች ዋሽተዋል እንዲሁም አንዳቸውም የሌላቸውን እውነታ ሙሉ በሙሉ አዛንፈው አቅርበዋል ሲሉ ለጥፈው ነበር። የመከላከያ ሚኒስትር ሚኒስትር ፔት ሄግዝ እና ሌሎች ወታደራዊ ባለስልጣናት ሐሙስ ዕለት በፔንታጎን ታላላቅ አሜሪካውያን አብራሪዎች ላሏቸው አካላት ክብር ለመጠበቅ አስደናቂና ሊካድ የማይችል ጋዜጣዊ መግለጫ እንደሚሰጡ ተናግረዋል። ትራምፕ በኢራንና በእስራኤል መካከል ለ12 ቀናት የተካሄደው የተኩስ ልውውጥ እንዲቆም ያደረጉት ጥረት እየሰመረ በሚመስልበት በዚህ ጊዜ ነው መረጃው ሾልኮ የወጣው። አሁን ላይ በኢራንና በእስራኤል መካከል የተፈጸመ እየተፈጸመ ያለው ውጊያ መቆሙ ታውቋል።